ብቻ ነው ያለው። እንግዲህ ምን ታደርጊዋለሽ? አንዴ ከእጅሽ አምልጧል። ያለሽ አማራጭ ዝናን ጠበቅ ማድረግ። ከምር ከብሩክ ጋር በመለያየቴ በጣም እየጸጸተኝ ነው። እሱ ጅብ ከሄደ ውሻ ጮሃል። ጅል ነው። እኔም ቤቱ ቢያስገባኝ ልክ ነበረ። የማስገባው አንድ ስለወንዶች የት ምታቂውን ነው። እንግዲህ መሞከር ነው። ብሩክ እንደሆነ ድጋሜ ቢፈጠሩ እንኳ አንቺን ይቅር አይልሽ። እኔም አልፈልገውም፣ ግን ዝናን ማጥመድ አለብኝ

በውገት ሞገስን ሸዋሽ ነበር ማለት ነው። አንተ ግን ያው አሁን በዚህ ሰዓት እሷን አቆ ትቃጠላለ እና ዝና በማህሌት በኩል ሞገሴ እንዲገደልና ሉላን እጁ ለማስገባት ሲል በወዳጅነት የቀረባት ቢሆንም የሉላን መውጣት ተከትሎ ለምን ለራስ አላደርገውም በማለት አላስፈላጊ የሆኑ ልብሶችን ለባብሳ በውበቷ ልታማልለው ከእዝና ቤት በጨለማ አምርታ ነበረ። ምን ስት አሁን በጨለማ መጣሽ? ይልቁንስ ሞገሴ ያለበትን ንገሪ ነው የምልሽ በማለትም እየጠየቃት ነበረ። ሆኖም አንዳንድ ለመግባቢያ የሚሆኑ ጥያቄዎችን ተጠይቀው ገብታለች። እሱም ሲያወራት ቆይቷል። ማለትም ከልጅነቱ ጀምሮ ዱላ እየተደበደበ እንዳደገና ከዛም በቀለኛ ሆኖ እንደቀረም ያስረዳታል። ቀጥሎም ከሉላ ጋር በትዳር የተሳሰሩበት በምን ምክንያት እንደሆነ ጠየቀችው። ከሞገሴ ጋራ ስትሄድ አይቷት በውበቷ ተማርኮ ፈዞ እንደቀረም ይነግራታል። ታዲያ ገና ላባቴ ስነግረው ነበረ ይች ልጅማ እድርልሃለው በማለት እኔ እንኳን ባልገድለው አባቴ ሞገሴ ሊገድለው ይችል ነበረ። ነገር ግን ሞገሴ ቀድሞ ተወልኝ። በዛ ምክንያት ከሉላ ጋር ተጋባን ይላል። አሁን ላይ ቆርጦ የተወልኝ መስሎ ነበረ ነገር ግን ለካ ከልቡ እያሰባት ኖሯል። በማለት እያንዳንዱ ታሪኩን ያስረዳታል። ሆኖም እንግዲህ ሉላ ከሞገሴ ጋር እየተዝናናች ይሆናል፣ አንተም እድሉን ተጠቀምበት በማለት ከሱ ጋራ የማይሆን ተግባር መፈጸም እንደፈለገችም ትገልጽለታለች። ይህኔ ከዝና እየተመለሰላት ግን ጥፊ ነበር። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በዓለም ዳርቻ ሰላማችሁ ዛያልኩኝ ምሳሌ ድራማ ክፍል ስልሳ ሶስትን እንመለከታለን። በባለፈው ክፍል ምን ላይ ነበር ያቆመው? ለትውስታ ትንሽ ልበላችሁ። እንግዲህ ዝና ከአንድ ሰው ጋር ደውሎ መረጃዎችን አሳልፎ እንዲሰጠው ጠይቆ ነበር። ይህ ሰው ግን የሰውን መረጃ አሳልፎ መስጠት በሕግ የተከለከለ ነው፣ በፍጹም አላደርግም አንተ ግን በጭንቅላት ነው ወይስ በገንዘብ ነው የምታምነው? በማለት ይህ ሰው እንግዲህ ለስልጣኑ ታማኝ እንደሆንና የሌሎችን ሰዎች መረጃ አሳልፎ መስጠት እንደማይፈልግ ይነግረዋል። እንግዲህ ሞገሴ የተነጋገረበትን አንድ ባንድ የእሱን መረጃ ለመውሰድ ፈልጎ ነበር፣ ነገር ግን አልተሳካለትም። አሁን ላይ ተስፋ ቆርጦ በላይ በላይ መጠጣቱንም ተያይዞታል። መጠጥ ቤት እንዳለም ማህሌትን እንድትመጣ ያደርጋታል። እንዴት እስካሁን ቆይሽ? እኔ ብሩክ መሰልኩሽ እንዴ ዝና ነኝ፣ የአበበ ደመሳ ልጅ እያለ እንደተለመደው ጉራውን መቸርቸር ቀጥሎበታል። አዎ አውቃለሁ፣ ያ መንገድ ተዘጋግቶብኝ፣ ወዘተረፈ ብዙ ምክንያቶችን እየደረደረችለት ነበረ። ዝና ዝናም አሁን ከምታነሻቸው ጉንጭ አልፋ ምክንያት እንድትወጭ ከፈለግሽ ሞግሴን አስገዲ በማለት እንግዲህ ታክሲም ሆነ የቤት ኪራይ እንደማይቸግራት ይህንን ደግሞ ሊያደርግላት እንደሚችልም ቃል ይገባላታል። እኔ እኮ እየሰራው ነው፣ ምን ማድረግ እችላለሁ? እናቱም ሐዋሳ ገብታለች ተባለ በማለትም ትነግረዋለች። ይህኔ አይደለም ሐዋሳ ደቡብ አፍሪካ እገባለሁ። ለሉላ ስል የማልሆነ የለም በማለት መምሰልሰሉን ቀጥሎበታል። ጭራሽ ደቡብ አፍሪካም አለችው። አዎ እገባለሁ በማለት እንግዲህ እየነገራት ነበረ። በሌላ በኩል ሉላና ሞገሴም አሁን በጣም ደስ የሚል ጊዜ እያሳለፉ ነው በተለይ ያንን ውሻ ዝና ከተገላገለች በኋላ ከሞገሴ ጋር እፎይ ያለችም ትመስላለች። ሞገሴ ምን አማረሽ በማለትም የምትፈልገውን ሊያቀርብላት እንደሚችልም ይጠይቃታል። እኔ እኮ ነፍሰ ጡር አይደለውም ምን አማረሽ የሚል ጥያቄ እንዴት ልጠይቀ ይቻላል ካለች፣ እንግዲህ እናቴ ነፍሰ ጡር ሳለች አንዳንድ ጊዜ አፈር ያምራት እንደነበር ነግራኛለች። ለማንኛውም እኔን ያማረኝ ፀሐይዋ ናት። እንግዲህ ከዛ ከመኝታ ክፍል ለዘመናት ተዘግቼ ይኖር ያለው ሁሉም ግን የነፃነቷን አየር ለተነፍሳት ግድ ይለኛል በማለት እንግዲህ ለሞገሴ እየነገረችው ነበረ። ሞገሴ ይህኔ ይመጣብናል ይህማ ይቅርብን ብሏታል። ሞገሴም አሁን ፍቅረኛውን አግኝቶ ከእሷ ጋራም ጊዜ ማሳለፍ ስለሚፈልግ በወረቀቶች አንዳንድ ጽሁፎች በማዘጋጀትም እጣውን እንድታወጣና ያ የወጣውን እጣ ምን እንደሚል አንብባ መፈጸም እንዳለባትም ይጠይቃታል። ከነዚህ ጽሁፎች መካከል ሳሚኝ ወዘተረፈ ብቻ ፍቅራቸውን የሚገላለጹበት የራሳቸው ቋንቋም ይመስላል። ይህማ አላደርገው አልችልም። ለሁሉም ጊዜ አለው። ዛሬ ላይ ደግሞ ከዝና ጋር በፍች አልፈጸም ነው ህጋዊ ሚስቱ ነኝ። ስለዚህ እኔ እናንተ ትንሽን ቆይ ብለዋለች። በጨዋታቸው መካከል ቤተሰቦች አንተን እንዳላገባ ለምን ከለከሉኝ በማለትም ጠይቀዋለች። ምን አጤ ድሀ ስለሆንኩ ነው ይላታል። እና ቤተሰቦች ትክክል ናቸው ብለህ ታምናለህ? አለችው እነሱ ትክክል ናቸው። ለማንኛውም እኔም ድህነቴን ተበቅየው ነበረ፣ ግን ለማይሆን አላማ ተጠቀምኩት ይላል። እንግዲህ ከማሌትና ከኤፍራታ ጋር የተኛባቸውን ጊዜያት እያስታወሰ እራሱንም እየወቀሰ ነው። ነገር ግን ይህ ነው ብሎ ለሉላ በግልጽ ሊነግራት አልፈለገም። ምንድን ነው አለችው። አይ እሱ እንኳን ይለፍሽ በማለት ነበረ እንዲሁ በልቡ የያዘው። ማህሌት አሁንም ከዝና ጋር እየተደራደረችው የሞገሴ ግድያ ነገር እንዲሁ በቀላሉ ሊሳካላት አልቻለም። ወይኔ ማሌት ምን ሆኜ ነው ግን አልሳካልሽ አለኝ። አሁን አሁን ተስፋ እየቆረጥኩ መጥቻለሁ ትላለች። በነገራችን ላይ አለች ፍራታ ስታባብስባት። ሆኖም የብሩኬን ቤት ተተች ከወጣች በኋላ ግርማ ሞገስሽ ከላይሽ ላይ ተገፏል። በፊትማ እንዴት እንደሚያምርብሽ ሰዎችም እንዴት እንደሚያከብሩሽ አለቻት። በእርግጥም የርቃን ቪዲዮ ከተለቀቀ በኋላ ሰዎች እየተጠቋቋሙባት በነፃነት እንኳን የማትራመድበት ጊዜ እንደገጠማትም አስተውለን ነበር። አሁንም እንግዲህ ያ ክብሯ ከወረደ በኋላ ሰዎች እዚነሽ እንደማይሏትም ሲገላለጹ ነበረ። በእርግጥ አዎ፣ ትክክል ነሽ። እኔም እየብሩኬን ቤትችው መውጣቴ በጣም ቆጭቶኛል። ትክክል አልሰራውም። ዛሬ ለምን ተንከራተትኩ? በገዛ ስራዬ ነው አለች። አሁን ምን ማድረግ እንዳለባትም አሰበች። ከዝና ጋራ ያላትን ግንኙነት በማቀራረብ ከዛም እሱን አገባለሁ በማለት ታስባለች። ኤፍራታ ከዛው ውሻ ጋራ ሉላን ለዘመናት ቤት ውስጥ አስሮ እያኖራት አንቺ ደግሞ ከሱ ጭቆና መግባት ትፈልጊያለሽ? ለምን እንደዚህ አይነት ሀሳብ ታስቢያለሽ? ደግሞም ሉላን በጣም ነው የሚወዳት። አንቺን በፍጹም ሊያገባሽ አይችልም አለቻት። ሌሎች ወንዶች እንኳን ከዚህ በኋላ ሊፈልጓት እንደማይችሉም ገልጻለታለች። ማሌት እቅድ ግን ቤትና መኪና ካላት ምናልባትም ወንዶቹ ወደ እሷ ሊሳቡ እንደሚችሉም ስትናገር ነበር። ኤፍራታም ቀጠለች። ወንዶች አርቀው ነው የሚያስቡት። ገና ለገና ቤትና መኪና አለሽ ብለው ወደ አንቺ አይመጡም። ለማንኛውም እንግዲህ ከዝና ጋር ይሳካልኛል ካልሽ መሞከር ነው አለቻት። ዝና እንዴት እና በምን መንገድ ሉላን ወደ እጁ ማስገባት እንዳለበት ብዙ ነገሮች አማራጭ እያመጣ ነው። ቅድስትና ዳጣን ባግታቸው ሉላን ይሰጠኝ ሆን በማለት ከሞገሴ ጋር ለመደራደር አስቧል። ሞገሴ ግን እስከ ሞት ጫፍ ድረስ ሊታገለኝ እንደሚችል ከዚህ በፊት አይቼዋለሁ። ያኔ ብሩኬ እየመራ ባይወስደኝ ኑሮ፣ ሞገሴ ግን በፍጹም ይህንን ሊያደርገው አይችልም። ሞገሴና ብሩኬ የተለያዩ ናቸው። ሞገሴ ለቃሉ ታማኝ ነው። ኬ ግን የተሻለ አማራጭ ካገኘ ጓደኛውን ይከዳል በማለት እየገለጸላት ነበረ። እንግዲህ አላውቅም፣ የተሻለውን አማራጭ መሞከር ነው። እኔን ግን ድጋሜ ታስይዘኛለህ፣ ምክንያቱም ከፖሊስ ጣቢያ ፈርሜ ነው የወጣው ታለችው። እኔ በጣም ተናዶና ተበሳጭቶ ነበረ ከዛ ከመጠጥ ቤት የወጣው። ሆኖም አጋቾች የሚላቸው ሰው ጋር በመገናኘትም ምን ማድረግ እንዳለባቸው እያለ አንድ አንድ ትእዛዝ እያስተላለፈ ነው አንድ ሴት እሰጥሃለሁኝ። ከእሷ ጋር የምሰጥህን ትእዛዝ በትክክል መፈጸም ካልቻልክ ገንዘቡ ይመለሳል። በህይወታችሁ ምን እርምጃ እንደምወስድባችሁ አታውቁም እያለ አሁንም እንደተለመደው ጉራውን መቸርቸሩን ተያይዞታል። ይህ ሰው ግን ምናልባትም እኮ ከጉልበት ውጪ አእምሮ የቤት ስራ ሊፈታ ይችል ይሆናል በማለት ሊያስረዳው ፈልጎ ነበረ። አቶ ዝና ግን ያልኩትን ትፈጽማለህ፣ በማለት እንግዲህ አምባገነን ትእዛዙን አዞት ተለያይተዋል። ዳጣና ቅድስትም የቤተሰብን ጣዕም ስለማታውቀው አሁን ቅድስት ስላለው ቤተሰባዊ መተሳሰብ እንድታስረዳት እየጠየቀቻት ነበረ። ወንድም አለሽ ግን አለቻት። አዋለኝ ይገርምሻል፣ ከሌሎች ወንዶች ጋራ ሲያይኝ በጣም ነበር የሚቀናው። እንግዲህ ወንድሞቻችን በአንድም ይበድሏቸዋል፣ ሌላ በኩል ከእነሱ እንድንረቅ ስለማይፈልጉ የፍቅር ግንኙነት ሲመጣላት ብዙም ደስተኞች አይደሉም፣ እያለች ስለ ወንድም ባህሪ የገለጸች ነው። ነገር ግን አንድ ጥቃት ደረሰባት ሲባል ደግሞ አሳዶ ይከላከልልሻል። እናትም እህትም ብቻ እያንዳንዱ ያለውን ስሜት እየገለጸችላት ነው። ዳጣ አሁን ወደ የባሳት መጥቷል። ታዲያ ዛሬ ላይ ወደ ባህር ዳር ሄዳ አንድ ቱጃር ዘመድ አለኝ እሱን ታውቄ እስኪ በኋላ የሚሆነውን ነግርሻለሁ ብላታለች። ማህሌትም በማታ ከዝና ቤት ተከስታለች። ምን ልታደርጊ በዚህ ምሽት መጣሽ በማለትም ያፋጥጣታል። እሷም ቆይስኪ አሁን ብቸኛ ሆነ በጣም ታሳዝነኛለህ፣ አንዳንድ ነገሮችን ልረዳህ ፈልጋለውኝ። ላትታ ከሄደች በኋላ ምን ያህል ልብ እንደተሰበርና እንዳዘንክም ተመልክቻለሁ። ለዚህ ነው ወደ ቤት የመጣሁ በማለት ታባብለው ገብታለች። የልጅነት ታሪኩንም አንድ ባንድ እንዲያጫውታትም ጠይቀዋለች። በተለይ የዝና ባህሪ አሁን ላለበት አባቱ አስተዋጽኦ እንዳደረገበትም ይገልጻል። እየተደበደብኩ ያደግኩት ይላል። እንግዲህ መነሻው ይህ መሆኑ ነው ዛሬ ላይ ሰዎችን በዱላ ማሳደድ የሚያምነው። ከዛም ከሉላ ጋር እየተገናኙበትን አጋጣሚም እንዲሁ ጠየቀችው። ከሞገሴ ጋራ ሲያያት በውበቷ ተማርኮ ፍዝዝ ብሎ ቀረ አባያችን ልጅ ካላጋባኝ ብሎ አባቱን እንዳስጨነቀው አባቱም ደግሞ አንተ ከወደድካት ለምን የፈለገው አይመጣም በማለት ሞገሴ በወቅቱ ፈቃደኛ ባይሆን ሆን ሊገድለው እንደሚችልም እየገለጸላት ነበረ። አባት ምን ያህል ይወዱሃል፣ አይገርምም? የምትወዳትን ልጅ ሰው ገድለው ሊያጋቡ ነበረ። በጣም ይገርማል አለች። ሆኖም እንደዚህ ስታባብለው ቆይታ እሷ ከሞገሴ ጋር አሸሽ ገዳም እያለች ይሆናል፣ አንተም እድሉን ተጠቀምበት አለችው። ማለት ምን ማለትሽ ነው በማለት ያፈጥባታል ይኸው እንግዲህ ከአጠገብ ያለውን በማለት በገላዋም ልታማልለው ሞክራለች። ዝና ግን በጭራሽ አላደርገውም በማለት በጥፊ መቷታል። እንግዲህ ማህሌት ለከባድ ድብርት ተዳርጋለች። አንዱ አይሳካልሽ ተብዬ ተረግም ያለው መሰል የሄድኩበት ሁሉ አይሳካልኝም ያለችው ማህሌት በየሄደችበት ሁሉ እየተፈተነች ትገኛለች። በተለይ ዛሬውማ በጣም የሚገርም ነው። በእርግጥም ዝና ሉ ላይ የመጀመሪያው እንደሆነችና ከዚህ በኋላም ከሰው ውጭ ሌላ ሴት ማየት እንደማይፈልግ ገልጾላት ነበረ። እኔናንች የሚያገናኘን የስራ ጉዳይ ነው በማለት እንግዲህ አስጠንቅቋታል። አልሰማም ያለችው ማህሌት ግን በሚገባ ጥፊዋን ቀምሳለች። ምሳሌ ክፍል 63 ይህን ይመስላል። በቀጣዩ ቪዲዮ እስከምንገናኝ መልካም ጊዜ